መስቀሉ ኃይል ያፍርስልን ትግሬውን ከአማራው፣ አማራውን ከኦሮሞው፣ ኦሮሞውን ከኮንሶው፣ ኮንሶውን ከከንባታው፣ ከንባታውን ከሀዲያው ያላቸውን ህብረት ያላቸውን አንድነት የኢትዮጵያን ታሪክ እግዚአብሔር ለኢትዮጵያ ያደረገላትን መልካምነት ሰማንያ ቀለማት ያላት ሰማንያ ህብር ያላትን ሀገር ደግነቷን ተናግረን ሳንጨርስ መልካምነቷን ተናግረን ሳንጨርስ፣ ባይዳን ሲናገሩልን፣ ባይዳን ሲመሰክሩልን፣ እኛ ግን ለ25 ዓመታት ጆሮአችን ጥላቻን ነበረ የሰማው። ጌታ ልጆቼ ሲለን እነሱ ጠባቦች እያሉን፣ ጌታ ወንድሞቼ ሲለን እነርሱ የተለያየ ቅጽል እየሰጡን የተለያየ ምልክት እየሰጡን በየወንዛችን እንድንቀመጥ እያደረጉት ሀገራችንን ከፋፈሉብን። ዛሬ ግን እግዚአብሔር አንድ ያድርገን። ዛሬ ግን እግዚአብሔር አንድ ያድርገን። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የመስቀሉ ቃል ለሚጠፉት ሞኝነት ነው። ለኛ ግን ለምንድን? ለኛ ለዳንን የእግዚአብሔር ኃይል ነው የእግዚአብሔር ኃይል ነው። በምታዩት ነገር በምትመለከቱት ነገር ልባችሁ አይፈታ። የመስቀሉ ጌታ ከኢትዮጵያ ጋር ነው፣ አሜን በሉልኝ። የመስቀሉ ጌታ ከኢትዮጵያ ጋር ነው። የመስቀሉ ጌታ ነው የጠበቃት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የተባለው። ወደ አሜሪካ አልተባለም። የኢትዮጵያ አዳኝ ኦባማ አይደለም። የኢትዮጵያ አዳኝ ማንም አይደለም። የኢትዮጵያ አዳኝ ጌታዋ አምላኳ መድኃኒቷ እግዚአብሔር ነው፣ እግዚአብሔር ነው። ኃያላን እንኳን ቢማከሩ ከዚያ መንጋጋ የሚያድናት እግዚአብሔር ነው። አሜን በሉ። በአደባባይ እግዚአብሔር ነው የኢትዮጵያ ጌታዋ። እልል በሉለት ለእግዚአብሔር ላምላካችሁ። እንባችሁን እየጠረጋችሁ እልል በሉለት እንዴ ባሉም ለተላማቻት ተነሱላችሁ፣ ለኢትዮጵያ ጌታ ለኢትዮጵያ አምላክ እስከ ዛሬ ለጠበቃት ጌታ። እየሞትን እልል እንላለን፣ እያለቀስን እልል እንላለን። የሁላችን አምላክ ስለሆነ የአባቶቻችን አምላክ ስለሆነ እነዚያ ላሊበላን የሠሩ እነዚያ ቤተ መንግሥታቸውን ለእግዚአብሔር ክብር ያዋሉ አባቶችን ያፈራች አገር እናቶችን ያፈራች አገር ዛሬም እግዚአብሔር አይተዋትም። አሜንን በልለት፣ አሜንን በልለት፣ አሜንን በልለት። እግዚአብሔር አምላክ የተመሰገነ የምን። እግዚአብሔር ያክብራችሁ። ቁጭ በሉ። ስለዚህ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የለም አመት ሙሉ አንገናኝም። ስለዚህ አለቃችሁ አባቶቼ እናቶቼ፣ ወንድሞቼ፣ እህቶቼ ዛሬ ሦስተኛው መነግራችሁ ይሄ ነው። አዎ መስቀሉ ላይ ጌታ መከራን ተቀብሏል። አዎ መስቀሉ ላይ ጌታ ደሙ ፈሷል። ግን በመስቀሉ ዲያብሎስን ቀጥቅጦታል። በመስቀሉ ድል አድራጊ ሆኗል። ስለዚህ መስቀሉ የድል አድራጊነት ምልክት ነው። መስቀሉ የድል አድራጊነት ምልክት ነው። ስለዚህ ይህንን ድል አድራጅነት እምንይዘው ነው። በሀገራችን ላለው ነገር መፍትሄው በመስቀሉ ላይ የታወጀው ነገር ብቻ ነው። ያ ምንድን ነው? ይቅርታና እርቅ ነው። ያ የሚጀምረው ከዚህ ከመካከላችን ነው። እየሰማችሁኝ ነው። ሀገራችሁን መፈወስ ትፈልጋላችሁ። ሀገራችሁን መገንባት ትፈልጋላችሁ። በመካከላችሁ ዛሬ ነገ አይደለም፣ ዛሬ ይቅር ተባባሉ። ዛሬ እንኳን ለዚህ በዓል በተለያየ መኪና የመጣችሁ ከአንድ ቤት አብራችሁ ላለመምጣት ባልና ሚስቶች ይቅር ተባባሉ፣ እርቅን አድርጉ። በሃይማኖት ስፍራዎች ያለን እርቅን እናድርግ። ከዚህ ከራሳችንን ጀምር በዚህ ሀገር ይህን ተናግሬ ይጨርሳለሁ። ቀሲስም እየጠበቀኝ ነው አውቃለሁ። የፕሮግራም መሪን ችግር በዚህ በሀገራችን በዚህ በአሜሪካ የአፍሪካ አሜሪካውያንን እንደዚያ በባርነት የተያዙትን በጅንኩሮ አገዛዝ የተያዙትን ሕዝቦቹን ነፃ ለማውጣት ቆርጦ የተነሳው ዶክተር ማርቲን ሉተር ኪንግ ስለ ሰላማዊ ትግል ሲናገር አራት እርምጃዎችን ተናግሯል ታውቁት ይሆናል ያነብባችሁ እነዚህ አራት እርምጃዎች ምንድን ናቸው የመጀመሪያው አንደኛ ኢፍትሐዊነት መከናወኑን ማረጋገጥ ነው ኢፍትሐዊነት ተከናውኗል ወይ ማለትም ጭቆና ተከናውኗል ወይ አፈና ተከናውኗል ወይ ዘረኝነት ተከስተዋል ወይ ይህ የመጀመሪያው አንደኛው ነው ይህን ካረጋገጠ ሁለተኛው እርምጃ ደግሞ ምንድን ነው ብትሉ፣ መደራደር ነው። ለምን? ምክንያቱም የእውነተኛ የነጻነት ተሟጋጅ ግብ ሁሉንም ሰው ነጻ ማውጣት ነው። እየሰማችሁኝ ነው? ሁሉንም ሰው ዘረኛውንም፣ ከዘረኝነት ነጻ ማውጣት ነው ግቡ፣ ያ ነው። ይህ ሁለተኛው ነው። ዛሬ በኢትዮጵያ ምድር ላይ በጥይት እየተደበደቡ ያሉ ልጆች ነፍጥ ይዘው አይደለም። የኦሮሞው ደም ደሜ ነው፣ የአማራው ደም ደሜ ነው፣ የኮንሶው ደም ደሜ ነው እያሉ ነው። ጥይት ይዘው አይደለም፣ ሽብርተኞች ሆነው አይደለም። እግዚአብሔር የሰጣቸውን ነፃነት ስለተጠቀሙ ነው። እግዚአብሔር ያስነሳቸው ሰማይታት ናቸው። እግዚአብሔር ያስነሳቸው የነጻነታችን ምልክቶች ናቸው። ስለዚህ ዛሬ እኔና እናንተ የምንጠይቀው ጥያቄ መጀመሪያ ይሄ ነው። አንደኛ ኢፍትሐዊነት ተከስቷል ወይ? አዎ፣ እያየን ነው ሰው ያለ ፍርድ ሲገደል እያየን ነው። በአደባባይ አይላፋትን ገድለው ሲሳለቁብን እያየን ነው። ሁለተኛው የተነገራቸውን ምክሩን ላለመቀበል የሚያደርጉትን እያየን ነው። ከዛ በኋላ ግን ሶስተኛው ዶክተር ማርቲን ሉተርኪንግ የሚሉትን ልንገራችሁ። ሶስተኛው የልብ ንጽህና ነው ይላሉ። ምን ማለታቸው ነው? ይህን ኢፍትሐዊነት ያየው ሰው ይሄ ለተጨቆኑት ቆማለሁ የሚለው ክፍል ልቡን ማየት አለበት ይላል። ልቡን ማጥራት አለበት። ምክንያቱም ከምንወቅሳቸው ጣታችንን ከምንጠቁምባቸው ጋር አንድ አይነት እንዳንሆን፣ እኛም በውስጣችን የዘረኝነት ምልክት እንዳይታይ፣ እኛም በውስጣችን የመለያየት ነገር እንዳይታይ፣ እኛም በውስጣችን የጎጥ ነገር እንዳይታይ እኛም በውስጣችን የክፋት ነገር እንዳይታይ፣ በወንድማችን ሰክሰስ በወንድማችን ስኬት የምንቀና እንዳንሆን፣ መለያየት እንዳይታይብን፣ ክፋት እንዳይታይብን፣ ተንኮል እንዳይታይብን፣ ቅንን ቅናት እንዳይታይብን ልባችንን ማጽዳት አለብን። ነፃ ያልወጣ ሰው ሌላውን ነፃ ማውጣት አይችልም። መጀመሪያ እኛ ነፃ መውጣት አለብን። ኢትዮጵያዊነት ክብራችን ይሁን። ኢትዮጵያዊነት ህብረታችን ይሁን። ኢትዮጵያዊነት ምግባችን፣ ኢትዮጵያዊነት መጠጣችን ይሁን። አራተኛ ከዚያ በኋላ ግን እስከ ሞት ድረስ እኔ ግደሉ አለለም ምላችሁ፣ ነገር ግን ነጻነት ወይም ሞት ብላችሁ ለሞት እንኳን መዘጋጀት አለብን። ከሚሞተው ህዝብ ጋር አብረቁም። ከሚሞተው ህዝብ ጋር ሌላው ቢያቅትህ አልቅስለት ሌላው ቢያቅትሽ እየየ በይለት። ዓለም ይስማው፣ ታሪክ ይመስክረው። በየአደባባይ እየወጣህ በየተራራው በየኮረብታው የዓለም ሚዲያዎች በማያዩበት ቦታ እየተገደለ ላለው ወንድምህ እየተገደለ ላለው እህትሽ አንደበት ሁኚው፣ አንደበት ሁነው። መስቀል እርቅ ነው። መስቀል ይቅርታ ነው። መስቀል ድል አድራጊ ነው። እግዚአብሔር ለኢትዮጵያ ድል አድራጊነትን ትንሣኤን ያስቀምጣል። ያሰማረን የመከረን የአባቶቻችን አምላክ ክብርና ምስጋና ለእግዚአብሔር ይሁን። እኔን በሉለት አንዴ ለእግዚአብሔር ላምላካቸው። በእውነት እግዚአብሔር ስሙ የተመሰገነ ይሁን። የስጦታ ሁሉ ባለቤት እግዚአብሔር ነው። በልዩ